ህሊና ባንቀላፋበት፣ ፈጣሪ በተረሳበት፣ እውነታ በነጠፈበት፣ የእምነት አባት ቄሱ፣ ሸሁ ክህደት ውስጥ በገባበት፣ በኢየሱስ ስም በአላ ስም ጥቅም ማፈስ በሞላበት፣ የታላቅነት መስፈርቱ የይሁዳን ሰላሳ ዲናር መከፋፈል በሆነበት፣ በቆሸሸ በገለማ በረከሰ በወደቀ በጉድ ዘመን ተለቀን ግፍ መቻሉ የሚያንሱኖ ስንቱ ቦታ ተወነጀልን። ከግፍ ሁሉ የባሰ ግፍ፣ ከክፋት በላይ ክፋት፣ ከበደል በላይ በደል፣ ገለው ከጣሉ በኋላ ከሞች ላይ ጣትን ቀስሮ በገዳይነት መወንጀል። የዋህ ሙሴ ደጉ ሙሴ በደግ ዘመን ሕግ ሲያረቅ እንዳትዋሽ፣ እንዳትመን፣ እንዳገድልን፣ እንዳትሰርቅ ብሎ ጻፈ። የእኛ ግፍ ግን ከተጻፈው ሁሉ አለፈ። በርኩስ ዘመን ቀሰሱ ካለው የእኛ ካህን ሰውን መግደል ጽድቅኖበት ገዳይ ብሎ ወነጀለን። አገዛዝ እኩ የሃሊም ቃሃዲ ቄስ ከግድያ የተረፈን ነፍሰ ገዳይ ብሎ የሚከስ በዚህ ብኩል ዘመናችን አማራ አርጎ እግዜር ሰርቶን ቅዳሜ መተከል ምድር እንደ አውሬ ጨፈጨፈን፣ ሰኞ ወረ ኢሉ ላይ እናንተ አውሬዎች የሚያስብል ድራማ እየሠራብን ሀቅን የሚገላልጥ ግፈኛን የሚገለብት የፍት ጠለስ የአማሮች ሰርክ ህይወት እንዳይሁድ እየረገፉ ሂትለር ተብሎ መወንጀል በዚህ ምክንያቱ ደግሞ በዚህ በአንድ ወር ውስጥ እንኳ በአማራ ላይ የተፈጸመውን ግፍ ብታስቡት አርሲ ላይ በሃይማኖታችን የተነሳ ከሃምሳ በላይ ኦርቶዶክሳውያን ተገለናል። ከዚህ ባለፈም ከሁለት ቀን በፊት መተከል ቡለን ወረዳ ላይ ከሃምሳ ስድስት በላይ አማራዎች እንደዚሁ መጨፍጨፋቸው የሚዘነጋ አይደለም። በየቦታው ከተገደልን በኋላ ያን እንግዲያችንን ለማጣፋት ካሜራና ፈሙስ ተደግኖ ሌላ ድራማ ይሰራብንና የገደሙን ሰዎች ነፍሰ ገዳዎች ብለው ይፈርጁናል ይፈርጁናል። እንዳይሁድ የሚጨፈጭፉን እንደገና እናንተ ሂትለሮች እያሉ ይጠሩናል። አማራን አቀዋለሁ፣ አማራን አሳምሬ አቀዋለሁ። እንኳን ሰው በዚህ ልክ ግፍ ሊፈጽም ይቅርና ያሳደግኩትን በሬን አርጃል በራም እያለ በረሃብ ሲያልቅ የነበረ ህዝብ ነው ከከብቶቹ በፊት ሲያልቅ የነበረ ግብረ ገብነት፣ ፈሪሃ እግዚአብሔር የሚሰማው ጨዋ ህዝብ ነው። ግና አረመኔ እኩይ አገዛዝ ወደ ስልጣን መጣና ምድራችንን አትረከረከው፣ ምድራችንን አግማመው። ግድያዋ በተፈጸመብን ማግስት ሌላ ሴራ እየተጠመቀልን ነፍሰ ገዳዎች ተባልን። ትናንት መተከል ላይ ያንን ግፍ የፈጸመው አፋን ኦሮሞ ተናጋሪ አረመኔ ቡድን በመሆኑ የተነሳ በአገዛዙ የሚላክ ቡድን በመሆኑ የተነሳ እሱን ለማጥፋት ሲባል ኖቬምበር 12 እጅ ሰጠ ያሉትን ፋኖ እንደገና እጅ ቆረጠ እሚል ቪዲዮ ይዘውልን መጡ። ግፉን ከፈጸሙ በኋላ ግፈኞች በማለት እኛን ለመጥራት የሚያስችላቸውን ሴራ ይዘው መጡ። በዚህ መልኩ ግን አታሸንፉንም። አማራን አሳምሮ ያውቃል የእናንተን ስራ። ኢትዮጵያ ህዝብ ይረዳል። ትናንትና ሬሲ ላይ ያንን ግፍ